ሰላም፣ ጤና ይስጥልኝ ውድ የሶለዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለእለቱ የመራረጥናችሁ አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። ሰላም፣ ጤና ይስጥልኝ የተወደዳችሁ የሶለዳ ሚዲያ አድማጭ ተመልካቾቻችን እንዴት አላችሁ? በዛሬው ዝግጅታችን ትግራይን ለ50 አመታት የጦርነት ቀጠና በማድረግ የትግራይን ህዝብ የጥይት ማብረጃ ያደረገው ከስህተቱ መማር የማይችለው የአስተሳሰብ ድህነት የተጠናወተው የህወሓት አንጃ ቡድን የላኪው የኤርትራ መንግስት ጉዳይ ለማስፈጸም የተቀበለውን ኢትዮጵያን ዳግም የጦርነት ቀጠና የማድረግ ተልዕኮ ለመፈጸም ቆርጦ እንደተነሳ በይፋ ያወጀበት ዘመቻ ለብሔራዊ አንድነት የሚል እንቅስቃሴው ላይ የመጨረሻ ያለው 13 አዋጅ ያወጀበት መግለጫ ይዘንላችሁ ቀርበናል። በዚህ ዝግጅት እያንዳንዷ መግለጫውም ትተነተናለች። ህወሓት ያወጣው መግለጫና ይዘቱ ምን ይመስላል? የሚልም ይሆናል። አብራችሁን እስከመጨረሻው የእናንተው ሚዲያ የሆነው ሶሎዳ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትቆዩም ከወዲሁ በታላቅ አክብሮት እጋብዛለሁኝ በጊዜያዊ አስተዳደሩና ህወሓት የጋራ ጥምረት ህዝባዊ ኮንፈረንስ ለትግራይ ህዝብ ብሔራዊ አንድነት ብሎ በሰየመው ና ብሔራዊ አንድነት ለብሔራዊ ህልውና ና ለትግራይ ደህንነት በሚል መሪ ቃል በመላው ትግራይ ሲከናወን የነበረው ስብሰባ ማጠቃለያ ከመስከረም 24 እስከ 25 2018 ዓ ም አካሂጃለሁ ብሏል ህወሓት። ህወሓት ትግራይ የስልጣኔ መሰረት የጠንካራ ወታደራዊ አቅም ባለቤት የነበረች ብትሆንም የውስጥና የውጭ ወራሪ ኃይሎች ከጥንት ጀምረው የማያቋርጥ ጦርነት በህዝባችን ላይ እየከፈቱ ትግራይ የድህነት ኋላ ቀርነትና ድንቁርና ተጠቂ ያደረጓት እነዚህ ወራሪዎች የትግራይ ስልጣኔ ለማጥፋት ከደቂቀ እስጢፋኖስ ጀምረው እስካሁን አረሜናዊ ጄኖሳይድ እየፈጸሙ ትግራይ አንድ ሺህ ዓመታት ወደ ኋላ እንድትጎተት ቢያደርጓትም በብሔራዊ ክብራችን ለሰከንድም እንደማንደራደርና እንደማንንበረከት ይህ አዲስ የትግራይ ትውልድ እየጻፈው የሚገኘው ተደማሪ ታሪካችን ለሁሉም ገሃድ ነው ሲልም ገልጸዋል። ህወሓት ይህንን ታሪክ በትግራይ ህዝብ ላይ ተፈጽመዋል ብሎ የሚያምን ከሆነ 27 ዓመታት ኢትዮጵያን ሲያስተዳድር በህዝቦች መካከል እርቅ እንዲፈጠር፣ የጋራ ሴት እንዲኖር፣ በቀጣይም የትግራይን ህዝብ እንዲህ አይነት ስጋት እንዳይፈጠርበት ለምን አልሰራም የሚል ጥያቄ ያስነሳል። ቢሆንም ይህ ቡድን አሁን ይህንን ታሪክ እያነሳ ያለው የትግራይ ህዝብ የታሪክ ጠባሳ አለበት ብሎ በማሰብ ሳይሆን ስልጣኔን እንዴት ልመልስ ትችላለሁኝ፣ የትግራይን ህዝብ ልብ ዳግም እንዴት ማግኘት ትችላለሁኝ ከሚል የሴራ ፖለቲካ መሆኑ ልብ ይለዋል። ቀጥሎም ህወሓት ቢሆንም የድሮ ወላጆቻቸው ኋላቀር አስተሳሰብና አረሜናዊ ተግባራቶችን የወረሱ በብልጽግና መንግስት የሚመሩ የዘንድሮ ዘመናውያን ጄኖሳይዳል ወራሪ ኃይሎች እንደ ወላጆቻቸው የትግራይን ህዝብ በድዳቸው ቀርቅረው ስለያዙት ዛሬም ሙሉ በሙሉ ነጻ እንዳይወጣ ሁሉም አይነት አስነዋሪ ግፎች እየፈጸሙበት ይገኛሉ። በመሆኑም ከቻሉ የትግራይ ህዝብ ከምድረገጽ ሊያጠፉት ትግራይንም ከዓለም ካርታ ለማጥፋት ከቻሉም በከበባ አሰቃይተው አንድ መቶ አመታት ወደ ኋላ እንመልሰዋለን የሚሉት እኩይ ምኞታቸውን ተግባራዊ ለማድረግ ህዝባችን እንዲሰደድና እንዲበተን የሚያልም አረመኔዎች የሚያካሂዱትና እያካሄዱት ካለው የስነ ልቦና ጦርነት አልፈው በዚህ ጊዜ አንገትህን ልንቆርጠው እየመጣን ነው፣ እንውጣለን በማለት ቀን ከሌሊት የጦርነት ነጋሪት እያሰሙ ህዝብ እለታዊ ውሎ በሰላም እንዳይሰራ እያደረጉት ነው ብለዋል። ነገር ግን እነሱ እንደሚሉት የትግራይ ህዝብ የመጥፋት አደጋ ተደቅኖበት ለዘመናት የገነባቸው ሴቶቹ እየፈራረሱ የመኖርና ያለመኖር ጥያቄ ውስጥ የገባው በእነሱ በህወሓቶች አረሜናዊ አካሄድ በመሆኑ በአደባባይ ወጥቶ ድምፁን እያሰማ በረሃ ወርዶ እየታገላቸው መሆኑን ዘንግተውት ነው ወይ ጣታቸው ወደ ሌላ የሚቀስሩት የሚል ጥያቄ እንድትጭር ያደርጋል። ህወሓቶች በዚህ ወቅት ላይ በራያ ህዝብ ላይ የጥይት ናዳ ሲያወርዱ፣ የወጀራትን ህዝብ ሲጨፈጭፉ፣ የህንጣሎን ህዝብ ሲቀጠቅጡ፣ የእንደርታን ህዝብ ሲገድሉ፣ የአጋመን ህዝብ በኤርትራ ሰራዊት እጅ ሲጥሉ፣ የኢሮብ ህዝብ ከኤርትራዊ ዜግነት እንዲጫንበት ሲፈቅዱ፣ የሽሬ ህዝብ በኬሚካል ሲመርዙ፣ የአድዋ ህዝብ ድምፅ ሲያፍኑ፣ የአክሱም ህዝብ የጨፈጨፈ የሻዕቢያን ሰራዊት ሲያሞካሹ፣ በአጠቃላይ የትግራይ ህዝብ ላይ በዘመኑ አይቶት የማያውቅ ያላወቀ ህወሓቶች ጄኖሳይዳል እየፈጸሙበት ክልሉን በሚያስተዳድር ጊዜያዊ አስተዳደር ሙሉ በሙሉ ተቆጣጥረውት በሚገኙበት በዚህ ሰዓት ጣት መቀሰር በራሳቸው ላይ ቢያደርጉ ነበር የሚያምርባቸው። ህዝቡ የጠላው ህወሓቶች መሆኑን እያወቁ በአፈ ሙዝ አስፈራርተው አፉን አስዘግተውት እንደሚገኙ ለመደበቅ እየሞከሩም ይገኛሉ። ጥለው በዚህ ጊዜ ግን ችግሩ የተወሳሰበ እንዲሆን ያደረገው በውጭ ወራሪዎች እኩይ ተግባር ብቻ ሳይሆን ከትግራይ ህዝብ ተፈጥረው የትግራይን ህዝብ ብሔራዊ ክደት የፈጸሙበት የሰለሙ የጥፋት ኃይሎች መኖራቸው ነው ብለዋል። ነገር ግን እነሱ የትግራይ የተመረጡ የትግራይ ተወላጅ ሌላኛው የእንጀራ እናት ልጅ በማድረግ ያለ እነሱ ለትግራይ የሚቆረቆር ትግራዋይ እንደሌለ መዳቢ ማን እንዳደረጋቸው አይታወቅም ብቻ ሁሉንም ይፈርጃሉ አክለውም ጊዜያዊ አስተዳደሩና ህወሓት በጋራ ሲመሩት በቆየው መድረክ ላይ እየተሳተፍን የምንገኝ የኩናማ ኢሮብና ትግራይ ብሔረሰብ አባላት ባለ አስራ ሶስት የድምዳሜ አዋጅ አውጥተናል ብለዋል እያንዳንዱን አዋጅ አንድ በአንድ እየተነተንን እናየዋለን። አንደኛው የትግራይ ህዝብ በሌላ ላይ ጥይት አንስቶ የወጋበትና መሬት የወረረበት ሁኔታ ቀጥንት ጀምሮ የለም። የኛ ፍላጎት ሰላም ስለሆነ በትግራይ ህዝብና በኢትዮጵያ መንግስት ያለው ፖለቲካዊ ልዩነት የሚፈታው በፕሪቶሪያ ነው ብለውን ስለምናምን፣ ዓለም አቀፍ ማህበረሰቡ ማወቅ ያለበት በትግራይ ህዝብ ላይ የዳመነው የጦርነት አደጋ ለማስቀረት ንግግር ለመጀመር ዝግጁ ነን ብለዋል። በዚህም ህወሓት ከኢትዮጵያ መንግስት ጋር ንግግር እንዲያደርግ ጥሪ ያደረጉ ሲሆነ ካልሆነም ወየውላችሁ የሚል ይዘት አለው የተለመደው ፉከራቸው እያሽላሉ ይገኛሉ። ሁለተኛ፣ የፕሪቶሪያ ስምምነት ሶስት ዓመት ሊሞሉት ቀናቶች ቀርተውታል። በመሆኑም የፕሪቶሪያ ውሉን የፈረመው ህወሓት የኢትዮጵያ መንግስት በምርጫ ቦርድ በኩል ህጋዊ ሰውነቱን ሰርዞ ውሉን እየጣሰው ይገኛል። የህወሓት ፓርቲነት በወረቀት ሳይሆን በህዝቡ ሙላት ስለሆነ የፓርቲ እውቅና በፕሪቶሪያ መሰረት እንዲመለስ እናሳውቃለን ብለዋል። የህወሓትን የፖለቲካ ፓርቲነት እውቅና እንዲመለስለት ለኢትዮጵያ መንግስት አሁንም ማስፈራሪያ የሚመስል መልእክት አሰምተዋል ሶስተኛ አንድ ሚሊዮን በኬንዳ በሱዳንና እንዲሁም 40 ፐርሰንት በሚሆነው ወራሪ ኃይሎች ይዘውት በሚገኙት ሉዓላዊ ግዛት የሚገኘው ህዝባችን በሌሎች ብሔራዊ የበላይነት እየተሰቃየ ስለሆነ የተፈናቀለው በደህንነት እንዲመለስ በሌላ ብሔር የበላይነት እየተገዛ የሚሰቃየው ህዝባችን ነፃ ለመውጣት ህገ መንግስታዊ ሉዓላዊነታችንን ለማክበር እንደምንሰራ ቃል እየገባን ከጊዜያዊ አስተዳደሩ እውቅና ውጪ ተፈናቃይ ለመመለስ የሚደረግ የሴራ እንቅስቃሴ ስለማንቀበል ይህንን ድርጊት የሚፈጽሙ አካላት ስርዓት እንዲይዙ እናሳስባለን ብለዋል። በዚህም ተፈናቃዮች ከኛ ከህወሓት እውቅና ውጭ አይመለሱም፣ አብረናቸው ነው የምንገባው ከነ ትጥቃችን ከነ የህወሓት አመራሮች ወደ ወልቃይት እንገባለን፣ ካልሆነ ተፈናቃዩ አይመለስም። የሚመልሳቸው አካል ካለና ያለን እስቲ ለፖለቲካችን ቁማር ይዘናቸዋል የሚል መልእክታቸውን አስተላልፈዋል። በተፈናቃዮች መሸቀጣቸውም ቀጥለውበታል። አራተኛ፣ ፖለቲካዊ ልዩነታችን ከትግራይ ህልውና ስለማይበልጥ የትግራይ ህዝብ ብሔራዊ አንድነት ለማጠናከር በወኔ ለመፈጸም ቃል እንገባለን ብለዋል። በዚህም በጦርነትም ቢሆን ዘመቻ እናካሂዳለን የሚል መልእክት አስተላልፈዋል። አምስተኛ ስትራቴጂካዊ አቅሞቻችን አስቀድመው ህወሓት የወሰናቸው ውሳኔዎች አቅማችን የሚያጠናክር ስለሆነ በአስቸኳይ ወደ ንግግር ዲያሎግ ለመቀየር የሚደረግ እንቅስቃሴ የድርሻችን እንወጣለን ብለዋል። በዚህም የኢትዮጵያ መንግስት ከህወሓት ጋር እንዲነጋገርና ወደ ስልጣን እንዲመልሰው ዘመቻ እናካሂዳለን የሚል መልእክት የያዘ ሆኗል። ስድስተኛ፣ በሰባት ዓመታት ውስጥ እየተካሄደብን ላለው በጥይትም ያለ ጥይትም ጄኖሳይዳዊ ጦርነት ለማስቀረት ወደ ዳግም ግንባታና መዳን ስራ እንገባለን ብለዋል። ትግራይን ለዘላለም እንድትጠፋ የምታደርጉት እንቅስቃሴ አቁማችሁ ትግራይ ዳግም ለመገንባት በሰራችሁ ማንስ ይጠላል? የተባረከ ስራም ነበረ። እናንተ ግን ትግራይ በጦርነት ለዘላለም እንድትጠፋ ነው መንገድ የጀመራችሁት። ሰባተኛ ባለፉት ዓመታት ከሃዲው ቡድን ማለትም የነጌታቸው ረዳ ጊዜያዊ አስተዳደር በፈጸመው ክህደት የተፈጠረው ስርዓተ አልበኝነት፣ ኪራይ ሰብሳቢነት፣ የፍትሕና አስተዳደራዊ ውሳኔ ጦትና ህዝባችን የተጠናከረ ትግል እንዲያካሂድ ውሃ በመቸለስ ተስፋ ስላስቆረጡት፣ እንዲሁም እርስ በርሳችን እንድንጠፋፋ ስለሚያደርጉ አደረጃጆችን በማጠናከር ኮሚኒቲ ፖሊስ በየሰፈሩ በማጠናከር ትግራይ ለውጭ ጠላት የማትመች ለማድረግ እንሰራለን ሲሉ፣ ጊዜያዊ አስተዳደሩም አረሜናዊ ግፎች በህዝባችን ሲፈጽሙ የነበሩትን መያዝ ጀምረዋል ብለው አስታውቀዋል። በዚህ ጉዳይ ላይ ኮሚኒቲ ፖሊስ በሚል ስም እያንዳንዱ የትግራይ ወጣት በማደራጀት ለጦርነት ለመዘጋጀት ማቀዳቸው፣ እንዲሁም በወንጀል ሰርተዋል ስም ጊዜያዊ አስተዳደሩን እንደ ሽፋን በመጠቀም ለውጥ የሚደግፉ የትግራይ ወጣቶችን ለማሰርና ለማሰቃየት ማሰባቸው ያሳያል። ስምንተኛ፣ በዚህ ሰዓት በትግራይ ከፍተኛ ፖለቲካዊና ወታደራዊ አመራሮች የሚደረግ የሐሰት ስም ማጥፋት ዘመቻ ትግራይ ያለመሪ ለማስቀረት ትግራይ ነበረች ተብላ እንድትቀር ወራሪ ኃይሎችን አሽከሮቻቸው የሆኑት ከሃዲ ቡድኖች የሚያሴሩት ሴራ ከዚህም አልፎ የትግራይ ጀግኖች በሆኑት ሴት ልማት ጉጅሌ የሚደረግ የስም ማጥፋትና ማሸማቀቅ ዘመቻ እንኮንናለን ብለዋል። እንግዲህ ወላድ በድባብ ትሄድና ትግራይ እነሱን ወልዳ የመከነች እስከሚመስል ድረስ ትግራይ ያለ መሪ እንድትቀር ይፈልጋሉ እያሉ የሚያወሩት በራሳቸው እንኳ መተማመን ቢሳናቸው በአዲሱ ትውልድ በልጆቻቸው እንዴት መተማመን ቢያቀታቸው ነው? የራሳቸውና የልጆቻቸው ቀጣይ ጣፈንታ ፋሽን ባ ባለፈባቸው አዛውንቶች እንዲወሰን ይህንን ያክል አእምሯቸው ደፍነው እድላቸው እንዲወስኑላቸው የፈቀዱት የሚያስብል ጥያቄ የሚችር ሀሳብ ነው ያስቀመጡት። ወታደሮቻችን፣ ፖለቲካዊ መሪዎቻችን የሚሏቸው አካላት የሚበሉት፣ የሚጠጡት፣ የሚኖርበት ህይወት የልጆቻቸው እጣ ፈንታ ከተሳታፊዎቹ እጅግ እጅግ ከእጅግም የራቀ የተለየ ህይወት ሆኖ ሳለ ተሳታፊዎቹ በዝቅተኛ የኑሮ ደረጃ እየኖሩ ከህዝቡ በሚሰበስቡት ገንዘብ በአበልና ከዓለም ባንክ በሚደረገው የሴፍቲኔት ድጋፍ እየተዳደሩ ይህንን ያክል ለዘራፊዎችና ትግራይን እየገደሏት እያጠፏት ወርቅ ለመቆፈር ሀብት ለማካበት የሽሬን ህዝብ በኬሚካል በበሽታ ላይ ለዳረጉት ለዘመኑ ማፊያዎች ካልሞት ኩለት ብሎ ያዙኝ ልቀቁኝ ማለት ከየት የመነጨ ይሆን ፍርዱን ለእናንተ ትተናል ዘጠነኛ ከኤርትራ ህዝብ ጋር የተጀመረው ጽምዶ ተጠናክሮ እንዲቀጥል እንደምናደርግ ቃል እየገባን ከአገው አፋር አማራ እንዲሁም ከሱዳን ህዝብ ጋርም ጥምረት ለመፍጠር እንቀጥላለን ብለዋል ከላይ በቁጥር ሶስት መግለጫው ላይ በአማራ የብሔር የበላይነት እየተረገጠ ያለው ህዝቤ ነፃ ወጣለሁኝ ያለው ህወሓት በዚህኛው መግለጫው ላይ ከአማራ ጋር ጥምረት እፈጥራለሁኝ እያለ ነው። አጃይብ ነው። ከራሱ የማይስማማ ሐሳብ ያለቀበት ቡድን መሆኑ ማሳያም ይሄኛው ነው። ከዚህም አልፎ ዳግም በኢትዮጵያ ላይ ለሚከፍተው ጦርነት አጋሮች እያሰባሰበ መሆኑም አንዱ ማሳያ ነው። አስረኛ ገበሬ የዘራውን እንዲያጭድና እህሉን እንዲሰበስብ እንረባረዋለን ብለዋል። ይህንን ስራ ብትሰርማ ህዝቡን በሰላም በቀዬው ያለ ስጋት፣ ያለ ጦርነት ፍርሃት ከሌሎች ኢትዮጵያዊ ወንድሞቹ እየተገበያየ በሰላም በፍቅር በአንድነት መኖር በቻ ይደርሳል ነበር። ግን ይሄ ገበሬ የዘራውን አጭሮ ለጎተራ እንዳያበቃ የሚበላህ ይመጣል እያላችሁ በጦርነት ጉሰማ በፍርሃት ሀሳብ እንዲሽመረመድ አድርጋችሁታል እያደረጋችሁትም ይገኛል። አስራ አንደኛ በተፈጠረው የፖለቲካ ቀውስ ዲያስፖራውን ማደረጃጀቱ ፈርሶ ስለቆየ አሁን አዲስ ዘመቻ ስለተከፈተ አደራጃጀቶቹ እንዲመለሱ ብለዋል። ህወሓት አሁንም ዲያስፖራው ከውጭ ሆኖ እየተሰለፈ የጮሆ እንዲያድነው ጥሪ እያደረገ ይገኛል። ነገር ግን ዲያስፖራው በህወሓት ላይ ፊቱን አዝሯል። አስራ ሁለተኛ ፖለቲካዊ ልዩነትን በጥይት ለመፍታት በከሃዲው ቡድንና በወራሪ ኃይሎች ተተላችሁ በረሃ የወረዳችሁ ማለትም የሐራ መሬት ኃይሎች እየተመለሳችሁ ነው። አሁንም እዛው በረሃ ያላችሁ ትጥቃችሁ አስቀምታችሁ ተመለሱ ብሏል። ይህንን ሲሉ ህወሓትን አትታገሉ፣ እድሜ ልኩን የትግራይ ህዝብ ለህወሓት አገዛዝ በተራ ቁጥር ስምንት ላይ የፖለቲካና ወታደራዊ መሪዎቻችን ስም እያጠፋችሁ እያለ መሬት አስቀሩታላችሁ ያሉትን ሀሳብ አጠናክረው ሐራ መሬት በመውረድ የትግራይ ህዝብ ነጻ ያወጣኛል ብሎ የሚ ጠባበቀው የትግራዊ የሰላም ኃይል ዳግም ለነሱ እንዲገዛ ጥሪ ማድረጋቸው ነው። ነገር ግን ህወሓት ይህንን ጥሪ ሲያደርግ ይህንን መግለጫ ሲያወጣ ይህንን አረመንያዊ ቡድን ዳግም ጦርነት ሊከፍት ነው በሚል እነሱን ለመቅበር ወደ ሐራ መሬት የሚወርደው የትግራይ ወጣት መብዛቱን አልገባቸውም። አስራ ሶስተኛ ያጋጠመን ብሔራዊ አደጋ ለመቀልበስ ሚዲያዎች ከጎናችን እንድትቆሙ በሚዲያዎች ላይ ጊዜው አስተዳደሩ ኃላፊነት ማስተካከያ እንዲያደርግ የእኛን የመሪዎቻችንና ተቋሞታችን ስም የምታጠፉ ሚዲያዎችም ከድርጊታችሁ እንድትቆጠቡ ጊዜያዊ አስተዳደሩም እርምጃ እንዲወስድላቸው ጥሪ እናስተላልፋለን ብለዋል። በዚህም የሚዲያው ነፃነት ዳግም በመዝጋት በሚቃወማቸው ሚዲያም እርምጃ ለመውሰድ መወሰናቸው አንዱ ማሳያ ነው። በመጨረሻም ለተለያዩ አካላት ጥሪ ያደረጉ ሲሆን ምን አሉ የሚለውን ቀጥለን እኔ ለትግራይ ህዝብ ባደረጉት ጥሪ ህወሓት ከኢትዮጵያ መንግስት ጋር ንግግር እንዲጀመር እንድትወተውት ብለዋል። ከትግራይ ህዝብ ልብ መውጣታቸው እንኳ በየመድረኩ በየጠሩት ስብሰባ ህዝብ አንቅሮ እንደተፋቸው መረጃዎች እናደርስላችሁ ነበረ። ከትግራይ ህዝብ ልብ ለአንዴና ለመጨረሻ የወጣ ቡድን ቢኖር ይህ ቡድን ነው። ለዚህም ጥሪውን ተቀባይነት እንደማይኖረው ጋገ ወዲሁ የታወቀ ነው። ለሰራዊት የተደረገ ጥሪ ዛሬም እንደ ትናንት በእናንተ ላይ እንተማመናለን ከጎናችሁ ነን ብለዋል። ዛሬም ታጣቂዎች እንዲታገልላቸው ጥሪ እያደረጉ ይገኛሉ። እነሱን ለማዳንና የስልጣን ፍላጎታቸው ለማርካት የድሃ ልጅ ከሞተ ይህ ሰራዊት በራሱና በድሃው እናቱ ላይ ታሪክ ይቅር የማይለው እጅግ የማይረሳ እንደውም በዓለም ላይ እጅግ እጅግ እጅግ አሳዛኝ ታሪኮች ተብለው ከሚሰነዱ ታሪኮች መካከል ሊሆን ይችላል። ለጊዜያዊ አስተዳደሩ ያደረጉት ጥሪ በትዕምት ማለትም ኢፈርትና በትግራይ ልማት ማህበር ጉዳይ ላይ በአስቸኳይ ውሳኔ እንድትሰጠን ብለዋል። የትዕምት ማለትም ኢፈርትና የትግራይ ልማት ማህበር ዳግም በህወሓት እጅ ገብቶ ለጦርነት የሚሆናቸው ገንዘብ የሚሰበስቡበትና የግል ኪሳቸው እንዲደልብ በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ፍቃድ እንዲሰጣቸው ጠይቀዋል። ነገር ግን የክልሉ ፍትህ ቢሮ ይህንን ጉዳይ ለህወሓት አይገባም፣ ህገወጥ ጉባኤ ያካሄደ ቡድን ትዕምትን ማለትም ኢፈርትን መቆጣጠር አይችልም በማለት ትልቅ የሆነ ትግል እያካሄደም ይገኛል። በዚህም ለክልሉ ፍትህ ቢሮ ሁሉም የትግራይ ህዝብ ድጋፍ ሊያደርግለት ይገባል። ለህወሓት የተደረገ ጥሪ የገጠመው ፈተና አልፎ አስራ አራተኛ ጉባኤ እንዳካሄደ ሁሉ አሁንም የውስጥ ችግሮችን ተቋቁሞ እንዲወጣ ብለዋል። አስራ አራተኛ ጉባኤ በማካሄዱ ከኢትዮጵያ የፖለቲካ ፓርቲነት እውቅና ለአንዴና ለመጨረሻ ጊዜ መሰረዙን እንደ ጀግንነት የሚታየው በዚህ ቡድን ብቻ መሆኑ እጅግ አስገራሚ ያደርገዋል። ከዚህም አልፈው ይህ ጥሪ ከህወሓት ለህወሓት የተደረገ በመሆኑ የበለጠ አስገራሚ አድርጎታል። ለብሔራዊ ፖለቲካ ፓርቲዎች፣ ሲቪክ ማህበረሰቦች እና ዲያስፖራ ያደረጉት ጥሪ በጦርነት ጊዜ እንዳደረጋችሁት አሁንም ከጎናችሁን ቁሙ ብለዋል። እንግዲህ ሁሉም የፖለቲካ ፓርቲዎች፣ ሲቪል ማህበረሰቦች እና ዲያስፖራ ህወሓትን ለማጥፋት ርብርብ መጀመራቸው በየሚዲያ በየማህበራዊ መገናኛዎች እየገለጹ መሆናቸው የሚያውቁ ይመስለናል። ለብሔር ብሔረሰቦች እና ለኢትዮጵያ ህዝብ ባደረጉት ጥሪ የኢትዮጵያ ህዝብና እና ብሔር ብሔረሰቦች ባለፉት ሰባት ዓመታት በሰላም እጦት እየተሰቃያችሁ ይገኛል። መንግስት በሁሉም አካባቢ መብቱ በጠየቀ ላይ የሚያደርገው ጦርነት እንዲያቆም ድምጻቸውን አሰሙ ብለዋል። ይህንን ጥሪ ሲያቀርቡ ለሃያ ሰባት ዓመታት በብሔር ብሔረሰቦች ላይ ቀብረው ያስቀመጡት የዘረኝነት በሽታ ፈንድቶ ሀገር በዘረኝነት በሽታ እንድትጠቃ ያደረገ ያ ስርዓት መሆናቸውን የረሱት ይመስላል። የኢትዮጵያ ህዝብ ላይ ቦምብ ቀብረው ከስልጣን ሲወርዱ የተቀበረው ቦምብ ፈንድቶ አሁንም እነሱ በለኮሱት ጦርነት ምክንያት ጦርነት ሌላ ጦርነት እየወለደ የኢትዮጵያ ህዝብ ሰላም ማጣቱን የዘነጉት ይመስላል። ለሰላም ጥሪ ስታደርግ መጀመሪያ አንተ ለሰላም ዝግጁ መሆንና ከጥፋቱ ነጻ መሆን ያስፈልግሃል። ለኢትዮጵያ መንግስት ባደረጉት ጥሪ የጥይት አፈሙዝ አስቀምጠህ፣ በፕሪቶሪያ ውል መሰረት ለውይይት እንድትቀርብ ጥሪ እናደርጋለን ያሉ ሲሆን ይህንን ጥሪ ያደረጉት በኤርትራ ላይ ለሚደረግ ማንኛውም ነገር አንቀበለውም፣ ኤርትራን መንካት አይቻልም፣ ኤርትራን መንካት ማለት እኛን መንካት ነው፣ ወደ ኤርትራ የሚተኮስ አንድም ጥይት በእኛ ሞት ላይ ነው የሚል የልንጠፍልህ አይነት ጥሪ አድርገዋል። ለኤርትራ ህዝብ ባደረጉት ጥሪም በዚህ ጊዜ ተጀምሮ የሚገኘው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥልና ወደ ላቀ የከፍታ እንዲሸጋገር እኛ ወስነናል ብለዋል። ለዚህም በኤርትራ ህዝብ ላይ ዳም ነው የሚገኘውና የአፍሪካን ቀንድ ከመጥፎ ወደ ከፋ ትርምስ የሚያስገባ አንድ የጥፋት አደጋ ከርቁ ለማስቀረት በእኛ በኩል የሚቻለን እንደምናደርግ እያረጋገጥን ለ በኤርትራ ህዝብ በኩልም ከፍ አድርገህ ድምፅህን በማሰማት የድርሻ እንድትወጣ እና ለሰላም ትብብር እንድትሰራ ጥሪ እናስተላለን እናልፋለን ብለዋል። የትግራይ ህዝብ ሞቶ የኤርትራ ሉዓላዊነትና ሀገርነት ይረጋገጣል። የኤርትራ ሀገርነት ህወሓት በፊርማው እንዳረጋገጠው ህወሓት አሁንም በሚስኪኑ የትግራይ ህዝብ ደምና ጥንት ያረጋግጥላችኋል፣ አትስጉ የሚል መልእክት ለሻዕቢያው የኤርትራ መንግስት እያስተላለፉም ይገኛል። ይህ ግልጽ የጦርነት ጥሪ ሲሆን፣ አብረን በጋራ ኢትዮጵያን እንውጋ የሚል ማረጋገጫውንም ህወሓት ሰጥቷል። ለዓለም ማህበረሰብ ባደረገው ጥሪም የፕሪቶሪያ ውል እንዲፈረም እንዳደረጋችሁ ሁሉ እንዲተገበርም አድርጉ ብለዋል። ነገር ግን ህወሓት ወደ ስልጣናቸው የሚመለሱበት እድል ከተገኘ የአድኑኝ ጥሪ ለዓለሙ ማህበረሰብም ድምፃቸውን እያሰሙ ይገኛል። ቢሆንም የዓለም ማህበረሰቡ የህወሓትን ሴራና ተንኮል ስለገባው ጆሮ ዳባስ ካላቸው ቆይቷል። የፕሪቶሪያ የሰላም ስምምነት አንደኛው ተስማሚ ሌላኛው ተስማሚ መሳደብ፣ አጸያፊ ቃላት ተጠቅመው መጥራት፣ የጥላቻ ንግግሮች የሚከለክል ሲሆን ውሉ ይተግበር እያለ ሌተ ቀን የሚወተውተው ህወሓት ግን ብልጽግናን ወራሪ ጄኖሳይድ ፈጻሚ እያለ እየጠራ ውሉን እያፈረሰ መሆኑን ያወቀ አይመስልም። በዚህም በዚያም የህወሓት ፖለቲካ ፋሽኑ ያለፈበት ለዘመኑ የማይመጥን ከራሱ ሀሳብ ጋር የማይስማማ ኦልዲስ ፋሽን ስለሆነ የትግራይ ህዝብ ይህንን ቡድን የሚናገራቸው ንግግሮች በአሁኑ ጊዜ ካለው ዓለም እጅግኑ ወደ ኋላ የቀረ በመሆኑ ራስህን ህወሓት እንደሱ ካረጀው ፋሽኑ ካለፈበት ሻዕቢያ ጋር በመጣመር እየፈጠረው ካለ ጦርነት ራስህን ለማዳን መታገል እንዲሁም ከሌሎች ኢትዮጵያውያን ወንድሞች ጋር በመምከር ህልውናህን እንድታረጋግጥ ሶሎዳ ሚዲያ ጥሪውን ያቀርባል። የኢትዮጵያ ህዝብም ይህንን ለዓመታት በስልጣን ላይ ተቀምጦ ሲቀጠቅጥህ፣ ሲያሳደደ፣ ሲገዛህ የነበረው ቡድን ዳግም በብሔር ብሔረሰቦች ስም እያታለለ እየሰበሰበ የህዝብን ሰላም ለማደፍረስ የሚጥረው ጦርነት ጎሳሚው ቡድን ጋር የሚጣመሩትን የህሉን